ላፕስቲክ ማለት እኮ የእርሳስ ማጥፊያው ነው።

አራት ማይ እስቲ አንድ ሁለት ሶስት አራት ማይ ዘ ምንድነው? እና ተመሳሳይ ሌላ አይነት አይሻልም? ጠርሙስ

ልፈታው ነው ልፈታው ነው እንዴት ነገር ከንቺ ቦርሳው ሊገኝ ይቻላል እንዴ? ይልና ቀለኝ። ማርያም ለምን አላስገባሁትም? ዝሩ እንዴ እንዴ እኔ ምን አውቃለውኝ እኔም እኮ ማን እንዳስገባው አላውቅም። ለ ን እሱማ እኔ ቦርሳ ነው ግን እኔ ደግሞ እሱን ያስገባው አ በቃ ይሄንን የተያገኘውን ነገር እንቆርጥና ሌላውን እንትን እንሰራለን። ስለዚህ ጨዋታችንን እንቀጥላለን። በቃ አላመናችሁኝም። እኔ ጭራሽ ሲጀመር እሺ በቃ አሁን ተውት እና ሁሉን ነገር ወደ ስራችን እንገባሽ፣ ወደ ጨዋታችን። እኔ አላስገባሁትም ምንም እያልኳችሁ። እሺ ይሁን በቃ አንቺ ታስገቢ። ይሄ እኮ ቀላል ነገር ነው። ምንም ማንኛውም ሰው የሚያደርገው ነገር ነው። ምን በቃ ፈጣሪ ያለ፣ በቃ ተረጋጉ እና ጨዋታችን እንገብ። አሁን ወደ ጨዋታችን። እሺ ተረጋጉ። ምን ማለት ነው? ምን አደረኩኝ? ያሽዋልኝ፣ ያሽው በቃ እኔ ያላስገባሁት ምን ያልኳችሁ፣ ቆይ እንትን እንዴት አትረዳኝም? እሺ አሁን ይህን ጭቅጭቁን ተውት በቃ፣ ወደ ጨዋታችን እንግባሽ። ይህ እኮ ቀላል ነገር ምን ማለት አይደለም። በቃ ይህንን የሄደውን እንቆርጠዋለን፣ አምሽ በቃ ቪዲዮን እንቆርጠዋለን። አሁን ጨዋታችን እናስቀጥል። ያላፍ ሲጫታ አለ ምን ሆነሽ ነው? ቆይ ቆይ ምን ምንም ታረክሽ ነው? ከዚህ ምን ሆነሽ? ምን በቃ በቃ እሺ በቃ ምን

ነውስ ምንድን ነው? ምንድን ነው? ምንድን ነው ይሄ? ማን ያስገባው? ማን ነው? እሺ፣ እኔ ምንሽ? ቦርሳው ለሌላ ሰው ሰጠሽው ነበር እና ማን እንደዚህ ሊያደርገው ይችላል? እኔ ነገር በቃ ሄደ። ሰው ይቆረጣል፣ ምን ችግር አለ? ቪዲዮ ቆርጠን። አንተ ስለምን ጨዋታ ነው የምታወራው? እሺ በቃ ተረጋጋ፣ ተረጋጋ። እሺ በቃ ችግር የለውም። አንቺ አስገብተሽ እያላችሁ እኮ ነው አሁን በቃ ማለት እኮ በቃ አላምናችሁኝም ማለት ነው። ቦርሳውን ለማን ነው ሰጠሽ ነበር? ያየ ሰው የለም እኮ። ሌላ ሰው አላየሽም? ያየ ሰው እኮ የለም። ያየነው አብራትና

ታራራ ምን ነገር ብለ አንተ ነው ነው፣ ምን እያደረግህ ነው? ማለት እኮ ምን እያደረግህ ነው? ቆይ፣ ምን ምን ምን ምን ምን በዚህ ነው በቃ አሁን ተረጋግሽ ደስ አለ ማለት ፕራንክ በመረጃ ወደ ሱሪኛ ከመረጃ ፕራንክ ስለ ተሳካለ ስለዚህ ምን አይነት ፕራንክ ነው የምንሰራው? እንደ ሁሌ እንደምንሰራው ነው። ሁሌ እንደምንሰራው ፕራንክ ነው። እንደዚህ አይነት ፕራንክ ሰርተና ካለ አሁን እንደዚህ አይነት ባንሰራ ሁሌ ግዴታ አንድ ቀን የሰራ ነው። ሁሌ ፕራንክ ነው። ሁሌ የምትሰራት ያለ ማለት እየተቆጣኝ እኮ ነው ምን አንተ ህፃን እንዴ የምታደርገው ማድረግ ያለብህን ያለብን የለብህን ነገር አታውቅም? እስ አውቃለሁ እንጂ እና ታዲያ ምን እያደረግ ነው? እሺ ቆይ በዚህ ፕራንክ መስራቱ ምንድን ነው ጉዳቱ? ምን ማለት ነው? እሷ አሁን ለሷ ይሄ ለእሷ ምን እያስተማርክ ነው? ምን አስተማርክ? ቆይ እሺ አንተ እንደዚህ ወጥ በእንግዳት ምንድን ነው ቆይ አንተ ምን ተነከ?

ሊሰጥ ለማንኛውም ያው እንግዲህ ያልጠበቁት ነገር ተፈጥሯል። ለማንኛውም ልከተላቸው። በጣም ተናደዱ። ልከተላቸው።